ፈቃድ የለውም ወይ? አየ ወይ ሰው አቅሱሎ ሊሆን ይችላል ወይ ገሎ ሊሆን ይችላል፣ ሌላ ፌክ አካውንት መጥተዋል ሊሆን የሚል እሱ ራሱ ከሆነ ጓደኛሞች ነን። ና አስኪ ሆኒ፣ አይ ኖ ነው እንዴ ሆኒ? ታዲያ ሳጠር አድርጌ ነው የምናገረው። ቤኒች ምን ዘባዘቡ ነገር የለም። እንግዲህ ከጀመርኩ ጀምሮ ለስምንት ወር ስቀጠቀስ፣ ስሰደብ፣ ስረገም የነበርኩ ነኝ። ለምን? ወንጌል ስላመንኩ፣ ብቻ በጌታ ስላመንኩ። ሰው ስሜታዊ ሊሆን ይችላል። መልአክ መልአክ አትጫወቱ። እናንተም ተራጋጮች ናቸው አንዳንዶቻችሁ። እና የሰው ላይ ሲሆን ምታዘንቡ ዱላ ታስቃላችሁ። ስለዚህ አንዳንዴ ማስተዋል መልካም ነው። እኔ የምሰደበውን ስድብ ማናችሁም እዚህ ቦታ ተሰድባችሁ አታውቁም። በተለይ መደረግ ያለበት ታዲያ አንተ ወንጌሉ ላይ ነው የሰደቡ ሰዎች ካሉ ሰዎች ቆይ ቆይ አንዴ እዮዳ በጌታ አይደል እንቆርቲ በጌታ አይደለች። እነሱ ሲሆኑ ማን ተናግሯቸው ያውቃል? ሲዘራጠቁ የሆን ይዋኛ ምነው ተለየባቸው? ስለገረበኝ ነው። እዮዳ በጌታ አይደለም አይ በጌታ ነው። መዋሸትማ አንችልም፣ ማስተካከል ይቻላል። አይዋሽ ሀቅ እንደሚናገረው አሁን አንተ ማረጋገጫ አለ። ለምሳሌ አደባባይ ላይ ጌታን ስትል፣ አዎ አደባባይ ላይ ከማናችሁም በላይ እየወዳብ የወንጌል ቃል ያውቃል፣ ከማናችሁም በላይ አስተማር፣ ፓስተርም ነበረ። ሊመልሰው የሚፈልግ አንዳችም አንዳችም ክርስቲያን የለም። ልዕልቴ አለች አይደለ እንዴ? ልዕልቴ ወንጌላ አይደለች። እውነት ለመናገር አላቃትም ልልቲ። የእውነት የእውነቴን አልዋሽም፣ ዛሬ ስለሆነ አልዋሽም፣ ዛሬ ነው አኔን ስለሆነ የምታሸ እንዳትለኝ አላቃትም። ልልቲ ግን በጣም ጥሩ። ስለዚህ በጌታ ነት ገብተ ጠይቅ እንዳለ ሌላውም ተራጋጭ ነው። እርስ በራስ ሲረጋገጡ እነ ወንጌላዊ ኤርምያስ፣ እነ ማን ነው፣ እነ አማንሻሎም፣ እነ ማን ነው የምትለው ይሄ አቤላ አቡና ገለመሌ ሲረጋገጡ ሲረጋግጡ አይደል የሚወሩት አይደል እንዴ? እኔ የጴንጤ ወንድም ናቶችን በዚህ ጉዳይ አልተናገርኩም። በራሴ አንዳንዴ ስሜታዊ ሊያደርግ ይችላል እንጂ አብረ እንደሌላው ልቀጥቀጥ ካልክ እኔ ማንንም አልሰማም። ዮኒ ፐርሰኑን እኮ ችግር የለውም። ዮኒም እንትራም፣ ኤርሚም ይረገጣል፣ አቡናም ይረግጣል፣ ዮዳብም ይረገጣል። ፐርሰኑ ችግር የለው። አንተ እኮ ወደ መጽሐፍ ቅዱስ ነው የሄድከው፣ ወንጌሉ ጋር ነው የሄድከው እና የእሱን ነው እናንተ ስንት ወንጌል ሲባል የማትመጣ አሁን ተለጥፎ ያዙኝ ያዙኝ ማለት አይጠቅም። ስሜታዊ የሚያደርጉ ብዙ ነገሮች መጥተዋል፣ እኔ ላይ ስሜታዊ የሚያደርጉ ብዙ ነገሮች መጥተዋል። ገና ለገና ወንጌላዊ ነው እሱ አይናገርም ተብዬ ተቀጥቅጭያለሁ። ራሴን አስቀድማለሁ፣ ማንንም አልሰማም። አስቀድማለሁ ራሴን፣ አሁንም ነግረሃለሁ እኮ እሱ አንድ ነገር ሆኖ ወንጌልን፣ አለመስደብ ወንጌልን በዚህ ልክ ሳትናገር። ወንጌል የስህተት ወንጌሎች አሉ። እኔ ኢየሱስ ክርስቶስን አልናገር አልተናገርኩኝም። ምን የተሳሳተ ወንጌሎች የሉም እንዴ? ቢንያ እንዴ፣ መናገር ይቻላል። ሆንዬ አሮኒ ብን ነው ለምን እንደምታነሳኝ አላውቅም። አላውቅ እኔ ቢኒሻ ስለሆነ ነው የመጣሁት እንትም ይሉ ቀንሻሉች ለማለት ግን ይሁን ያው እንደምታውቀው ነው አደለ፣ አየሩ ወይም ደግሞ ፕላትፎርሙ ለአንተ አይነገር፣ አንተን እንደ ማስተማሪ የፕላትፎርም አስተማሪ አንተ እውነት ለመናገር ማለት ነው። አይ አሁን ምንድን ነው የፈለጉት እነሱ? ተሳድቦ ተሳድቦ እንደፈለጉ አድርገው ከክርስቲያን ጋር ጣልተው፣ እኔ ማንም ማንም እኔ ጌታ እንጂ ማንም ማንም ማንንም አልሰማ፣ እግዚአብሔርን ፈሪ ነኝ ወንጌል እንጂ ስም ጠርቼ እንኳን የተናገርኩን ነገር የለም። የሆነ ጊዜ አልኩኝ ስሜታ ወይ ሆ ስሜቴን ደግሞ ከጌታ ጋር እነጋገራለሁ ያልኩት ስህተት ነው። አይ ነው፣ እቺን ግን እንደሚያራግቧት ታውቃለው። ሲያራግቡ ይደር። ማንም ከዚህ በኋላ ዮኒ ማኛን እየረገጠ የሚኖር የለም። ሶሻል ሚዲያ ላይ አስቀምጠዋለሁ። በልኩ እንዴ፣ አንገት ላይ ደርሳል አልኩ። ስንቴ ነው የምረገጠው? እስኪ ንገረኝ። አይነው ስድብማ በጣም ነው የጠጣው። እስፔሻሊ ፔንቴኮንክ በኋላ በጣም ሌላ ቦታ ተሰድቤ አውቃለሁ። እንደ ኦርቶዶክስ እጄ ማንንም ስረግጥ ማንንም እንሳረግ የተናገረኛለህ እንደ አልበዛ እኮ የወንጌል መለያው አንዱ ወንጌል ማሰደግ እኔ አልረገጥም። ይምጣ የፈልገው፣ አስተካክለዋለሁ ልክ አድርጌ አይ እኔ ሰልችቶኛል መሰደብ። አሁንም ነግረሃለሁ፣ ሰልችቶኛል አሳየዋለሁ። አይለምዳቸው ተከባብረን እንኖር እንኖራለን፣ ተከባብረን ነው። ከዚህ በኋላ እንደፈለግ ጴንጤ የሆነ ጴንጤው ጴንጤ ሎ እንደሚነሳ አቃለሁ። ጴንጤ የሆነ ሰው ምን ሆኖ ነው ወድቆ ነው ወይ ሰልችቶት ነው ተብሎ ሮጦ ይመጣል። አሁን አቤላቡና እየሮጠ ይመጣላል። ሌሎችም እየሮጣችሁ ግን አሳልፈ እንደ ይሁዳ መስጠት የለም። ምን ነው? ጴጥሮስ ምን አባቱ ወድቆ አልነበር እንዴ? ታምሩን አይቶ ሶስት ጊዜ አይደል እንዴ ካለው ምን ይገርማል? ምንድን ነው የምትገረመው? መጽሐፍ ቅዱስ ላይ የሌለ ነገር ነው እንዲህ የምናወረው? ስሜት የሚያደርግ ብዙ ነገሮች አሉ። ብዙ ነገር አለ የለ? ስለ መውደቅ ስናወራ ልክ ከሆነ ከዚህም በላ ያለ ሌላ ምን አለ? ለምንድን ነው እናንተ መጽሐፍ ቅዱስን ቆም ብላችሁ እያያችሁ እንዴት እንደምሰደብ፣ እያያችሁ እንዴት እንደምባል፣ እያያችሁ እኔ አንድ ነገር ቢወጣኝ ምን ነው እናንተ መልአክ መልአክ ትጫወታላችሁ። እንዲህ አስተውሉ እንጂ አስተውሉ ደግሞ። እኔ ተናግር ያለው እየተማርኩ ነው እንጂ ፓስተር ነኝ አላልኩ። ወንጌል እየተማርኩ ነው። የሚማር ሰው ደግሞ ሊሳሳት ይችላል። ምን ነው ፍጹም ነኝ አላችሁ? ስለዚህ ማስተዋል ያስፈልጋል። ስተት ነው ኦፍኮርስ በምን ጉዳይ ተናግሬያለሁ? በወንጌል ወንጌሉ ብቻ እሱ ጋር ካስተካከለ ስህተት ነው ካልክ በኦፍኮርስ ድሮስ ምርቃት ነው እንደ ተናገርኩት እኔ በዛ ሰዓት ራሴን ማላቅ የስህተት ስሜት ወይም የስተት ማንነት እንዲሰማ ነው ያ ስህተት ነው ብለህ እንድትለው እንጂ ኦፍኮርስ መውደቅ እኮ ማንም ይወድቃል፣ ማንም ይነሳል ማለት ነው ግን ደግሞ እንዳልከው ፐርሰን የሆኑ ሰዎች ጋር አለ፣ አሁንም ውጊያው አለ። ቅድም ያነሳቸው የጠቀስካቸው ሰዎች አሉ፣ አለ ውጊያው ማለት ነው። ፐርሰኑና ግን ወንጌል ሲሆን የእኔ ስለሆነ ቀው ስንት ስንት የሚዘገንን ስራ የሚሰራል፣ ስንት ወንጌል ገባይም ብሎ ፓስተር ሆኖ ነቢ ነኝ ብሎ ምን ብሎ በወንጌል ስም የሚያጭበረብራል። ወንጌል ማጭበርበርና ወንጌል መስደብ ዘሳይምትንትሜ ምንም ልዩነት የለም። ምንም ግን እኔ የተደፈርኩት ጴንቴ ስለሆንኩ ብቻ ነው። ደሴ ይህን አስረግጬ ይነግራል። እኔን የደፈሩኝ ማንም እየመጣ ጴንቴ ስለሆንኩ ብቻ ነው። የማንም ማረቂያም የማንም ቅርሻታን እየመጣ እኔን ሰካራም እየመጣ የሚናገረው ገና ለገና ዮኒ ማኛ ጴንጤ የሆነ ብዬ ተብሎ ነው፣ ሌላ አይደለም። እሱን ደግሞ አስታጥቀዋለሁ አስታጥቀዋለሁ፣ እመነኝ። ስለዚህ ጴንጤ የተደፈረው በዚህ ነው። አይናገርም ይባላል። ማንም መቶ ያቀረሻል። ማንም መቶ የሚያቀረሸው ጴንጤ ላይ ነው። ውስጥ አላየውም። እንደ ትላንትና ቪዲዮ የሰራ ያያዘ ልደታ እስላምን አንድ ነገር ተናግሮ የሆነውን አይታል። ሻብርኮ ተመልሶ ድጋሚ ይቅርታ ወንድሞቼ፣ ቤተሰቦቼ ምናምን ኤቭሪ ደይ ፔንቴን ይሰድባል የሚል ብሎ ማን ተናግሮት ያቅ? እናንተ ከተባባሪ ያቱ ነው። ወንድማችን ተሳስቷል፣ ይህን ነገር ያስተካክላል ማለት ነው። አታራግቡላቸው። አሳልፋቸው፣ ይሁዳቱ ነው። አሳልፋቸው አትስጡ። እኔ ጴንጤን አስከብር ያለው እንጂ በዚህ ሰዓት ጴንጤን አላዋረርኩም። ያስከበርኩ ሰው እኔ ጴንጤን። ማንም ነበር የሚጨፍረው ጴንጤ ላይ ማንም ነው የሚያሽላለው የነበረው ልኩን እያስገባ ያስተካከልኩት እኔ ዮና አድዋ ፊትለፊት የተጋፈጠው ዮኒ ማኛ እንጂ እናንተ አደላችሁ። ማንም ነው ጴንጤ ላይ የሚያቀረሻው? አሁን ግን ነው እየተከባበርን። ወደዱም ጠሉ እስላምም ሆንክ ኦርቶዶክስ ሆንክ ገለመሌ ሆንክ አስተካክያለው። እኩል ሆነናል። ስለዚህ አሁን እኔ ንሳ ብገባ ለጌታ እንጂ ለእናንተ አይደለም። ዩጋስ ኖ ባህሪ ከጌታ ጋር እንጂ ንሳይን የምሰጠው የምገባው ስህተቴን የምነግረው ለጌታ እንጂ ለሌላ አይደለም። እና አሳልፋችሁ አትስጡ። እኔም ፕሮፋይል እያደርጋችሁ መጣችሁ። የኒማኛ እንደዚህ ነው። ምና ወንጌል ቢገባኝማ ይሄኔ የራሴ ወንጌል ሰብክ ነበር፣ የራሴ ቸርች አለኝ። ስብከቴን ቀጥ እየተማርኩ ነው። እሳሳት አለ እሳሰ፣ በጣም ነው የምሳሳተው። እነግርሃለሁ፣ በጣም እሳሳታለሁ። እኛ ሆይ ሆይ ብለህ ነው ነው ገለመለ የሚል ሰው አስቆይን፣ ነው ማን ነው ሆይ ሆይ ያለኝ? ማን ምን አድርጎልኛል? ሆይ ሆይ የምትሉት እኔ ግራ ይገባኝ። ምን ተደርጎልኝ ነው ሆይ ሆይ የተባልኩት? ማነው እንደዛ ያለ አሉ፣ እንጂ ቀድ ቀድም ሲያወራ አልነበረ? እንደ አንተ ጋር የነበረው ሰውዬ እኛ ከፋር፣ የት ቦታ ነው ከፍ ያደረገኝ? የት ቦታ እንዲያውም ቪዩን ሁለት መቶ ያደረግከው ጴንጤ ሆኛ አይደል እንዴ? የት ቦታ ነው ከፍ ያልኩ? በጴንጤ ወርጄ ባዶ አይደል እንደ የገባሁት። አያፍሩም እንዴ? አሁን መጥተው አፋቸውን ሲከፍቱ አያፍሩም እንዴ? መተው የት ቦታ ሶስት መቶ ሰው ሁለት መቶ ሰው አይደል እንዴ? መዝሙር እየዘመርኩ ቁጭ ብዬ የምቀመጠው። ይህንን እንኳን የማያፍሩ የደከሙ ሰዎች መጥተው ድንጋይ ሊወረውር ዘረጥጣለሁ እንዳትመጡ ኔ ጋ እምነቴ የግሌ እኔም ማምኑ ጌታ ኢየሱስ ክርስቶስን ነው አውቴ ብለህ ከዛ በተረፈ ግን መጥቶ ምናምን ምናምን አልሰማ ማንም ማንም ማንም ማንም እየመጣኮ ነው እኔ ለሚያቀረሸው አያደል እንዴ እስ እስቲ እስቲ ስምንት ወር አይሰለችም እንዴ ሆኔ እሱ እኮ የወንጌሉ ባህሪ ነው፣ ያሰድባለ እንደ አንተ እኮ ወንጌልን አስከብራለሁ ኖ ኖ ወንጌልን አስከብራለሁ ኖ ኖ ኖ ወንጌል እየተረገጥካ እኔ ደግሞ አዲስ ወንጌል ፈጥራለሁ እየተከበረ ወንጌል የሚሄድበት እየተከበረ ወንጌል እየተከበረ ወንጌል የሚያስመራ የሚያስተምር እየተከበረ ወንጌል የሚያስተምር ተከብሮ ማን ነው ቄስን እየወጣ ሲሰድብ የሚውለው አይተሃል እንዴ ማን ነው ሼክን እየወጣ የሚሰድበው ወን ልብ ያለው የትኛው ጴንጤ ነው እንደሱ የሚያደርገው ማን ነው እስቲ ንገረኝ እስቲ የኦርቶዶክስ ቄስን ወጥተህ በተናገረው ነገር ላይ ትችት ታቀርባለህ እንጂ ስህተት ነው ከወንጌል አንጻር ብለህ ትናገራለህ እንጂ የትኛው የትኛው የትኛው ጴንጤ ነው ወጥቶ? ገብቷል። ይህ ቄስ ማለት እንደዚህ ነው እያለ የሚዘረጥጠው ማን ነው? የፈረደበት የጴንጤ ፓስተር ነው ሲረገጥ የሚውለው። እናንተ ደግሞ አለው አድርጋ ያንም ፈቅዳችሁታል። የእነሱን አይፈቅድም፣ የጴንጤ ይፈቀዳል? እንዲህ የሚባል ነገር የለም የለም። እኩል እንሆናታለን። እንከባበር ካሉ እኩል አንከባበርም ካሉ የእነሱንም መቆሚያ መቀመጫ ነው ማሳጣ እኩል እንሆናለን ሌላ እኩል ጴንጤ እየተሰደበ አይኖርም። በቃ ስህተት ነው የተናገርኩት። በሚገባ ንሳ ምለገበው ለጌታ እንጂ ለሰው አይደለም። ለሰው አልገባም። ስህተት ንግግር እንጂ ድርጊት አይደለም። ስንት ነገር ያደረግልን እንደ ሰው በድርጊት ንግግር፣ በጭራሽ በጭራሽ በጭራሽ ምን አያደረግም ምንም ንሳ ነው የሚያስገባው። ሌላ ታሪክ የለም። ስንት ገዳይ አለ አይደል? እንዴ ስንት ገዳይ ስንት ጨፍጫፊ። አሁን እኮ ጴንጤው የሚረገጠው እንዳልኩ ነው። ማንንም አንስተው ይረግጣሉ። ያያዘ ልደታ ማየት ነው። እነዚህ መናፍቅ ነው የሚለው። አንድ ሰው አይደለም እንኳ የሚጠራው፣ ሁለት ሰው አይደለም የሚጠራው፣ ሙሉ ጴንጤ ነው። እነዚህ መናፍቅ ስሟቸው ይላል። አንዴ ሙስሊም ተናገረ ሰንጠቀው ቁጭ ስለሚያደርጉት ይቅርታ ብሎ መጣ አግባባል እኔ እንደዛም ተናግሬ ስሜት ያወኝ፣ መጨረሻ ላይ ግን ወንጌል ሰብኬ ነው የወጣሁት፣ ስለዛ ሰው ግን አልተናገርም። እንደዛ ሆኖ ተናግሬ መጨረሻ ላይ ግባ እናየው ወንጌሉን ሰብኬ ወጣው። ስሜታዊነትን እንኳን መረዳት ካልቻላቸው ጴንቴዎች በጣም ነው የሚያስጠነ ስሜት አለ ስተት አለ የትላል ኢትዮላ አለ ኖኖ፣ እኔ ፔጅ ላይ ሙሉ እኔ ፔጅ ላይ መጨረሻ ላይ ብትገባ የኦርቶዶክስ ልጆች የሙስሊም ልጆች እያስገባው ስለ ወንጌል ነበር ማውራው። አየህ፣ ቃል ነው የሚሰነጥቀው፣ ስህተት ነው የሚፈለግልህ። ስንት ስምንት ጦር ሙሉ እየተጨፈጨፍ ስለ ኢየሱስ ስሰብክ ስዘምር፣ ምንም ያልተባለ አንድ ቃል ወጣ፣ በቃ ጴንጤውላ ውላ ተነሳ። አረ ተነስ እናየት የሚሉ አልሰማህም? ከሰው ስህተት የሚፈልግ አውሬ ትውልድ ነው ያለው። ስምንት ወር የት ነበራችሁ? ከሞመ አንድ ቃል እሳሳት፣ ኡኡ ተባለ። ይሄ ትዝዝ ነው። አንድ ቃል ለወንጌል ተብዬ እኔ ስጋ ለባሽ ነኝ። በጣም ተረገጥኩ። በጣም በጣም ከልክ በላይ አሳየዋለው ለወንጌል ብዬ ተረገጥኩኝ። በጣም ነው አስተካክለ ያለው። እውነት ነው የምለው። አንተ የምትለውን ልስማ ያልኩት ወንጌል በአናቱ ይተከል ያልኩት ብያለው። የሳዴድ ስህተት ነው። አዎ ስህተት ነው። ሰው ዋል እና ምን ይፈጠር? ምን ይፈጠር? ይገደል ነው ይጨፍጨፍ ነው ጴንጤ ያደለም ነው ምን ለማለት ነው? እስቲ አንተ ኤክስፕሌናል ልስማ አንተን ደግሞ እኔ ቢያንስ ከስድስት ሰው በላይ ነው የላክልኝ በውስጥ ማለት ነው። እና እንዳልከው ይሄ ፓርት ነው የተላከው፣ ሆት ፓርቱን የላኩልን ማለት ነው። እና ያልከው አንድ ነገር ነው መነሻ ቦታው የቪዲዮ እኛ ጋር የደረሰው ወይም ደግሞ ተላልኮ የደረሰው ቪዲዮ መነሻው። ወንጌል በአናቱ ይተከል፣ የምን ወንጌል እያልክ የምትናገርበትን ነው። አሁን ያው በቃ እንትኑ ለወንጌል የተናገርከው ንግርት ለወንጌል የሚገባው አይደለም የሚል ነው። ከዛ በኋላ ግን ይህንን ቪዲዮ ከተለያየ ሰው ሳየው መጀመሪያ ላይቭ ገብቼ ነበር ጠዋት ማለት ነው ከዛ በኮመንት ይጽፋሉ ምን አለ ዮኒ ማኛ ምን አለ ከአለም እንኳን አለ እያልኩ ነበር መልሰው ያው እንዲህ ለመጫር ለማጫጫር ምና የሚሞክሩት ኮመንቶች አሉ ማለት እሱን እያነበብኩኝ ምንም አልመልስም ከዛ ግን ከወጣው በኋላ ጉዳይ ነበረኝ ወደ ጉዳይ ስሄድ ቢያንስ እንትኔ ላይ ስገባ ወደ ስድስት ሰው የተለያየ ሰው ልኮልኛል እንትኑን ማለት ይችን ፓርት አንተ የተናገርክባትን ፓርት እና እንጂያ መልካም ያልኩትን ስምንት ወር ልከውላል። ኖ ኖ ኖ ስለ ወንጌል የተሰደብኩት ስማን የሚየተከታተል ስለ ወንጌል ሁኘ ልከውላል። ይሄ ነው ፔንቴ ማለት። አይ እኔ ቤተ የመጣው የሰረት ፈላጊ እንጂ እንደማየው ወንድም በስጋ ሲደክም አይዞ ወንድሜ፣ ከጎን ነኝ የሚል የለም። ስሸረሙ ተያዝኩኝ፣ ስሰርቅ ተያዝኩኝ፣ የማይረባ ነገር ሳረግ ተያዝኩኝ። አልተያዝኩም። እንደ ደም ይወጥቼ ጠጪ ጠጄን እየለጋው እየደነስኩ አገኘኝ። ይህን ሲሚ ላይደ ስሜታዊ አድርገውኝ የተናገርኩን ንግግር አለ ሰው ወ እስቲ ንገሪ ምን ሆኖ ነው ጴንቴዎች የምታራግቡት? ሌሎቹ ያራግቡት። እሺ ሌሎቹ እንደፈለጉ ያራግቡት። እንዴት ወንድሞች፣ የገዛ ወንድሞች አሳልፋችሁ ለመሸጠኔን መጣችሁ? እንዴት ኧረ፣ ይደብራል በጌታ የሆንባችሁን አሁን፣ በጌታ ንል ማለት አይከብድም። የወንድማችን ምን ሆኑ ነው የምታቆኝ ናቸው። ከዛ በኋላ ስረግጣቸው ጠፉ፣ አይደል እንዴ? ጠፉ እኮ እነዛ፣ ተራጋጭ የምትላቸው ወገባ ገዳውን ቆምጬ ቁጭ ሳረገው ጠፉ እኮ። ስለዚህ ማስተዋል ጥሩ ነው። ስምታ ስተታለ። አዎ፣ ይሰራል ወንጌል ላይ

ከጌታ ነው ጉዳይ ከሰው አይደለም። እኔ ጉዳይ ቃል ኪዳን የገባሁት ከጌታ ኢየሱስ ክርስቶስ ጋር እንጂ ከሰው ልጅ ጋር አይደለም። ስለዚህ ጴንጤ ማስተዋል፣ ወንድሞች ሲወድቁ፣ ወንድሞች በሥጋ ሲፈተኑ ከጎን ትቆማለ እንጂ አሳልፈ አሰጠኝም። እኔ ይሁዳዎች አይቻለሁ። ይሁዳዎች አሳልፈው የሚሰጡ አይቻለሁ። በዚህ አጋጣሚ በካን አመስግኑልኝ የእኔ አባት የተናገርከው ስህተት ነው። የሆነ ወንድም የሆነ ወዳሃለው በስጋ እንትን ብለው ነው ብሎኛል። እግዚአብሔር ይባርክ። በይካ አሁንም ቪዲዮ አለ። የሆኒ ወንድም ነ ስሜት የሆነን እንረዳለን። ለወንጌል ዛሬ አይደለም መስዋዕት የከፈልኩት የዛሬ ስድስት ዓመት በአደባባይ ነው የተናገርኩት። የኦርቶዶክስ ሃይማኖት ውስጥ ሆኜ ነው ወንጌልን ኢየሱስን የሰበኩት ዛሬ አይደለም። ስለዚህ ስሜት የሚያደርጉት ሶሻል ሚዲያ ላይ በጣም አሉ። እኔ አይፋቱኝም። ስለዚህ መፍትሄው ምንድን ነው? መልስ በልካቸው ሰጣቸዋል። ላስወራ ውልድ በልካቸው መልስ ሰጣቸው።